እንዴት ላሟ ትራኦሬን ከሞት ልትታደገው ቻለች በዝርዝር የምንመለከተው ይሆናል። ፈጣሪ በእንስሳ ተመስሎ ከሞት እንዴት እንዳተረፋቸው በዝርዝር እናያለን። ትራኦሬ ወደ ማይኩ ጠጋልና እኔ እና ሀገሬን የሚጠብቀው ቦዲጋርድ ሰው ሳይሆን የማምነው ሁልጊዜ ግዜ በሱ እርግጠኛ ይሆንኩበት አምላኬ አንድ አላህ ብቻ ነው አለ። አልሐምዱሊላሂ እኔ ላይ 22 የመግደል ሙከራ ተደርጓል። ይኸው ለ22ኛ ጊዜ ተርፍ ያለው ምዕራባውያን እባካችሁ ተስፋ ቁረጡ፣ እኔን የሚጠብቀው ፈጣሪ ነው፣ ድምፁን ከፍ አድርጎ ተናገረ። እንዴት ላሟ ትራዎሬን ከሞት ልትታደገው ቻለች በዝርዝር የምንመለከተው ይሆናል። በክቡር ኢብራሂም ትራዎሬ ላይ የተሸረበው እጅግ አደገኛና አሳዛኝ የተንኮል ሴራ ማን ጠነሰሰው? ሰብስክራይብ ላይክ፣ ሼር በማድረግ እንድታበረታትኝ ይጋብዛለሁ። ክስተቱ የሚጀምረው ኢብራሂም ትራውሬ የህዝባቸውን የኑሮ ሁኔታ ለማሻሻል ና የተለያዩ ጥያቄዎቻቸውን ለማዳመጥ ወደ አንድ የገጠር ማዕከል በሚያደርጉት ጉዞ ላይ የተፈጠረ ክስተት ነው። ገጠር መንደሮች የተሰበሰቡት ወጣቶች የተከበረውን መሪያቸውን ለመቀበል እጅግ በጣም ጓጉተዋል። የተለያዩ ዝግጅቶችን አካሂደዋል። ሽር ጉድያሉ ይጠብቁታል። ወታደራዊ ባንዶች ዝግጅቱን ለማድመቅ ተሰናድተዋል። የተለያዩ መሳሪያዎችን የእንኳን ደህና መጣህልን በሚመስል ሁኔታ ሞቅ ደመቅ አድርገው እየጠበቁት ይገኛሉ። ግን ትራዎሬ አረፈደ። ብዙ እየጠበቁ ነው። አሁንም ሊመጡ አልቻሉም። ምን አጋጥሟቸው ይሆን? ከፕሬዝዳንቱ ጋር ያለ አንድ አድሬሳ የሚባል አማካሪያቸው ለትራዎሬ ክቡር ጠቅላይ ሚኒስቴር ዋናው መንገድ ይዘን ከሄድን በጣም እናረፍዳለን፣ ቢያንስ ሁለት ሰዓታት ያህል እናረፍዳለን። ነገር ግን እኔ የማውቀው አንድ አቋራጭ መንገድ አለ ይለዋል። መንገዱን ብዙ ሰው አይጠቀመውም፣ ግን መንገዱን ይዘን ከሄድን በቶሎ ወይም በአርባ ደቂቃ ውስጥ እዛ ቦታ ላይ እንደርሳለን። እናስ ምን ይሻላል? ደግሞ ነዳጅም እየጨረስን ነው፣ በቶሎ መድረስ አለብን ፕሮግራሙ ላይ ብሎ ያማክራቸዋል። ትራዎሬም ሻሰብ ካደረጉ በኋላ በሀሳቡ ይስማማሉ። ነገር ግን አንድ ጥያቄ ይሰነዝራሉ። ደህንነቱ የተጠበቀ ነው ትላለህ አድሬሳ? ብለው ይጠይቁታል። አዎ፣ ጌታዬ፣ ትላንት አንድ የማውቀው ሰው ይህንን መንገድ ተጠቅሞበታል፣ በሰላም ደርሰዋል ብሎ ይነግራቸዋል። ከሪም የሚባል አንድ ቦዲ ጋርዳቸው ደግሞ ጌታዬ፣ እኔ ያንን መንገድ አልወደውም ጠጥረጭ ያለ ነው ማንንም አይንቀሳቀስበትም። ፕሬዝዳንቱም ቀበል ያደርግና ያለ ነዳጅ እያለቀ ነው። በተጨማሪም አርፍደናል፣ ወጣቶቹም እየጠበቁን ነው። አድሬሳ በሚለው ሀሳብ መስማማት አለብን ብለው ትራውሬ አቋራጭ መንገዱ መጠቀም አለብን ብለው ወሰኑ። በሉን እንቀሳቀስ ብለው ትዕዛዝ አስተላለፉ። ፕሬዝዳንቱን የያዘችው መኪናና አራት የጥበቃ መኪኖች በገጠር መንገዱ ለመሄድ ተንቀሳቀሱ። ፕሬዚዳንቱ በከፍተኛ የደህንነት ጥበቃ ጋር ታጅበው በገጠሩ መንገድ በከፍተኛ ፍጥነት ገሰገሱ። መንገዱ ሰላማዊና ጸጥ ረጭ ያለ ይመስላል። ነገር ግን ባላሰቡት ሁኔታ በድንገት መንገድ ላይ በመጠኗ ግዙፍ የሆነች ላም ድርቅ ብላ ቆማለች። ክላክስ ቢደረግላትም ፈቀቅ ልትል አልቻለችም። የፕሬዚዳንቱ መንገድ ሙሉ በሙሉ አቋረጠች። የጥበቃ ቡድኑ በጥርጣሬ ከኋላ አንድ ነገር እንዳለ ብለው ቢያውም ምንም ነገር ሊያገኙ አልቻሉም። ላሟን ለማንቀሳቀስና መንገዳቸውን ለመቀጠል ቢሞክሩም ፈቀቅ እንኳን ልትል አልቻለችም፣ ድርቅ ብላ ቆማለች። ይህች ላም ፕሬዚዳንቱን ከጉዞ አስቆማለች። ከጀርባው ምን አለ ይሆን ብለው እንዲጠይቁ አደረጋቸው። ፕሬዚዳንቱ በቃ አንድ ነገር አለ ማለት ነው፣ መንገዱ ይመርመር አሉ። የጥበቃ ሰራተኞቹም በመንገዱ ላይ ምን እንዳለ ለመመርመር ቆመው እንዲያስቡ እድል ሰጠቻቸው። የዚህን ጊዜ ነበር ሚስጥሩን ያወቁት። የጥበቃ ቡድኑ ጥልቅና ጥብቅ በመሳሪያ የታገዘ ፍተሻ ሲያደርጉ ልባቸውን በድንጋጤ የሞላ ነገር አገኙ። ፕሬዚዳንቱ ያልፋሉ የተባለበት ቦታ ላይ ሶስት አደገኛ በአይን የማይታዩ ፈንጂዎች ተጠምደው ነበር። ይህንን የሚያገኙት በመሳሪያ ባደረጉት አሰሳ ወቅት ነበር። ፈንጂዎቹ እንዳይታዩ ከመንገዱ በታች በአፈር ተሸፍነው ነበር። ፈንጂዎቹ የተጠመዱት ፕሬዝዳንቱንና ሙሉ አባላቱን ሙሉ በሙሉ በአንድ ጊዜ ለማጥፋት የታሰበ ኢላማ ነበር የተደረገው። ይህ ሴራ ታላቅ ፍንዳታን ያስከትል ነበር። ላሟ በመንገዱ ላይ ባትኖርና መንገዳቸው ላይ ባትቆም ኖሮ ታላቅና አሰቃቂ አደጋ ይፈጠር ነበር። ይህ ድንቅ ተአምር ነው፣ የፈጣሪ ጥበቃ ነው ቢባል ማጋነን አይሆንም። ያቺ ተራ ላም የብዙዎችን ሕይወት ታደገች። ወደ ገጠሩ ወጣቶች የነበረው ጉዞም በቶሎ እንዲሰርስ ተደረገ። ፕሬዝዳንቱም በከፍተኛ ጥበቃ ወደ ቤተ መንግስታቸው ተመለሱ። ይህ ሴራ ሲጋለጥ አገሪቱ በድንጋጤ ተሞላች። ማነው ይህንን የጠነሰሰው፣ ማነው ያካሄደው የሚለውን ጥልቅ ምርመራ ተካሂደ። ውጤቱም እጅግ አስደንጋጭና ልብ ሰባሪ ነበር። የሴራው ጠንሳሽ ከፕሬዝዳንቱ የቅርብ ሰዎች መካከል አንዱ ነው። ማን ሊሆን ይችላል? ያ በገጠር መንገዱን ይሄድ ጌታዬ ብሎ ሀሳብ ያቀረበው አድሬሳ አማካሪ መሆኑ ተረጋገጠ። አድሬሳ የትራውሬን ሕይወት ለመቅጠፍ ከውጭ አካላት ጋር በገንዘብ ተደራድሮ ይህን ሚሽን እንደተቀበለ ተደረሰበት። ሌላው አድሬሳ ተይዞ ምርመራ በሚደረግበት ወቅት ከጀርባው ሌላ ተባባሪ አካል እንዳለ ተገኘበት። በጦር ሰራዊት ውስጥ የሎጂስቲክስ የሚሰራው ሌተናንት ዱዋምባ የሴራው አካል እንደሆነ ተደረሰበት። ፕሬዝዳንቱም ከዚህ ሴራ እንዴት እንደተረፉና ከሴራው ጀርባ ማንማን እንዳለበት ለህዝባቸው ይፋ አደረጉ። ትራውሬ ከተሸረበባቸው የሞት ሴራ በላሟ ምክንያት ሊተርፉ ቻሉ። ውድ የቻናል ቤተሰቦች ይህ ቪዲዮ ከተመቻችሁ ሰብስክራይብ እና የደውል ምልክቷን በመጫን የቤተሰብ አባል እንድትሆኑ እጋብዛለሁ። ሌሎች አስገራሚ ቪዲዮዎችን ይዤላችሁ እመጣለሁ። ስላዳመጣችሁኝ፣ ስለተከታተላችሁኝ እንዲሁም ደግሞ ሀሳባችሁን በኮሜንት ገጽ ላይ አሳውቁኝ። አመሰግናለሁ።